ያገኘ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ። በዘማሪት የምስራች ፍቅረኛ ወይም እጮኛ ክሩቤል ና በእናትየው መካከል ምን ነበር የተፈጠረው? አስቸጋሪው የዘማሪት የምስራች ሕክምና ሰዓታት በታይላንድ ባንኮክ ማለት ነው። እጮኛዋ ኪሩቤል በጣም አሳዛኝና ያልተጠበቁ መረጃዎች ከታይላንድ እጅግ አሳዛኝ እንደነበሩ ጭምርም ነው። የምስራች ራሷን ለማጥፋት ራሷን አንካ እንደሞከረች በምን ምክንያት እንደሆነ እስኪ የምና ይሆናል፣ በሰፊው መጨረሻ ላይ ሕክምና ሆስፒታል ሰላም ጠና ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል የምትተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ናቸው። የምተላለፉት እናንተ ሰብስክራይብ በማድረግ መከታተል አለባችሁ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዘማሪቷ እንግዲህ ኢትዮጵያ ውስጥ በቅርቡ ብቅ ካሉት ወጣት ዘማሪያኖች መካከል የብዙን ትኩረት የሳበች በጣም በሚገርም ሁኔታ ደግሞ ገና ለገና መድረክ ላይ ስትወጣ በርካቶች የሚባረኩባት በጣም ተወዳጅ ዘማሪት ብዙ ነገር ገና ታገለግላለች ተብላ እየተጠበቀችው እጅግ አስገራሚ የመድረክ ጸጋ ያላት ገና ለገና መድረክ ስትወጣ የእግዚአብሔር ክብር የሚገለጥባት በርካቶች ደግሞ በእሷ ዝማሪዎቿ እንደተባረኩ ጭምርም ነው። አስመላኪዋ የምስራች እንግዲህ ከወደ አርባ ምንጭ ደቡቧ እንደተገኘችና በመዲናችን አዲስ አበባ መጥታ ብዙ የህይወት አውረድ ፈተናዎችን እንዳሳለፈች። ስራ ለመፈለግ አዲስ አበባ በጣም ከባድ ነው። ስራ ለመፈለግም መታ በጣም በሚያሳዝን ሁኔታ ብዙ ተግዳራቶች ወደ ህይወቷ መታ። ብሔራዊ ቲያትር ላይ እንድትቀጠርና ደግሞ ሴጣን ስፈታተናት በጣም በሚያሳዝን ሁኔታ እንድዘፍን ነበር የተፈለገው፣ እሷ ደግሞ አልፈለገችም። በጣም በሚገርም ሁኔታ እንግዲህ እግዚአብሔር የባርኮ በማለትም በርካቶች ሲገልጹ የነበሩት እንግዲህ ነቢይ ሄኖክ ነው። ሄኖክ ጄፒኤስ በርካቶቹ ትችት ቢያቀርቡበትም፣ መልካም ነገሮች አሉት። በጣም ጠንካራ ጎኖቹ የሰው ልጅ እድገት ይወዳል። የሰው ልጅ በጣም ማደግ እንደምፈልግ ጀምረም የሰውን ልጅ እድገት በጣም አትኩሮ የሚሻሰው አገልጋይ እንደሆነ ጀምረም ነው። ታዲያ የምስር እዛው ስተድ ነበረ እዛው አስመላኪነት እንድትጀምር በዛው ቸርች ነው። በጣም አገልግሎቷም ለብዙኖች እንድዳረስ በጣምም ታዋቂ የሆነችው ለአገልግሎትም ዞራ ማገልገልም የጀመረችው ዘማሪት የምስራች በጣም የሚገርም ድምፅ፣ የሚገርም አዝያዜም፣ የሚገርም ስልት እንዳላት በዛ ላይ ደግሞ ይህ ሁላ ቮካል ወይ በደንብ ተምራ ሳይሆን ወይም ቮካል አውቃ ሳይሆን እግዚአብሔር ጣት ጸጋ እንደሆነ ጭምርም ነው የተፈጥሯ ድምጽ የሚገርም እንደሆነ ጭምርም ዝማሬዎቿ ማንኛውም ዝማሬ በጉሮሯ ላይ በጣም እንደሚያምር በርካቶቹ ደግሞ እንደተባረኩባት ጭምርም ነው። እንግዲህ ዘማሬት የምስራች በጣም አሳዛኝ እንግዲህ ክስተትም ነው። ያው እግዚአብሔር የወደደውን አደረገ። ለህክምና ካንሰር እንደምታወቀው ይዟት በጣም በሚያሳዝን ሁኔታ በህይወትና በሞት መካከል በሳቱ ነበረች። ለህክምና ገንዘብ ለማሰባሰብም በጣም ፈታኙና ከባድ ጊዜ ነበረ። ፕሮቴስታንት እምነት ወንድሞቻችን በቲክቶክ በተለያዩ ማህበራዊ ሚዲያ ላይ ነበረ ማሰባሰብ የጀመሩት። እኛ እያለን ለምን ትሞታለች በማለትም ነቢይ ሄኖክ ጄፒኤስም የተለያዩ አገልጋዮችን መጥቶ ገንዘብ እንደለቅሱላት ጭምርም ነው። ከዛም የተነሳ ወደ ታይላንድ አቀኑ። ታይላንድ እንግዲህ እሷን ለማስታመም ካቀኑት ሰዎች መካከል አንዱ ፍቅረኛዋ ወይም እጮኛዋ ኪሩቤል ነበረ። ሌላኛው እንግዲህ በዋናነት እናትየው የምስራች እናትም እንደነበሩ ጭምርም ነው። ወደ ታይላንድ ካቀኑ በኋላ ግን እንግዲህ ተመልሳ መታ ዳግም ደግሞ ድናለች በተብሎ በጣም በርካቶቹ ደስታቸውንም አምልኮም እሷም የምስጋና ፕሮግራም አቅርባ በጣም በርካቶች ከተደሰቱ በኋላ እልፈቷ የምታወቅ ነው እንግዲህ እንደምታወቀው ማለት ነው። የብዙሃኖችን ልብ የሰበረ እልፈት ነው። ከዛ በኋላ አሁን የወጡት መረጃዎች ያልተጠበቁ ናቸው። በማህበራዊ ሚዲያ ላይ የወጡት እጅግ አሳዛኝ መረጃዎች ናቸው። ነገሩን በጓዳ ብቀር በማለትም በርካቶቹም ሀሳባቸውን እየገለጹ ይገኛሉ። ታዲያስ እንግዲህ ሚዲያ ላይ እስከመጣ ድረስ ምንድን ነው የተፈጠረው? በማለትም ነው ቤተሰቦች ሀገራቸዋ በአሁኑ ሰዓት እንግዲህ ክፍለ ሀገር፣ አርባ ምንጭ እንደሚገኙ ጭምርም ነው። እናትየው በደል ደርሶብኛል በማለትም መጀመሪያ እስኪ የምስራች እናትን በማስመልከት የገለጹት ስለ እጮኛዋ ክሩቤል የተናገሩትን በማስመልከት ምንድን ነው በመሀላቸው የተፈጠረው ሰጣ አገባ፣ በዋናነት የተናገሩት ንግግር አለ። እናትየው ከመናገራቸው በፊት አባት አባትዮው ነበረ የቀደሙት ሚዲያ ጋር ከነበራቸው ቆይታ ጋር ማለት ነው የምስራች አባት አራት ሺህ ዶላር ወስዶብኛል በማለትም ነው ክሩቤልን የተናገሩት። አራት ሺህ ዶላር መቼና በምን ጊዜ በምን ምክንያት እንደወሰደ ነው እስካሁን ድረስ እንግዲህ እሳቸው አልገባኝም በማለትም አራት ሺህ ዶላር ተወስዶብናል በማለትም ነው የገለጹት። አዎ መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢነት ነበረች እና መጨረሻ ጊዜ አካባቢ የተኛችው ከዛ ሪፈር ወደ ኢትዮ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ይህ ልጅ ላይ አራት ሺህ የነበረውን የምስር አባት እንግዲህ አራት ሺህ ዶላር አካባቢ ወስዷል በማለትም ነው የገለጹት። ከታናሽ ዘመዴ ተቀብያለው ብሎ ወስዷል ብሎ ነው የተናገሩት። ታዲያስ እስካሁን ድረስ ክሩቤል አልወሰደም ወይስ ወስዷል፣ በትክክል የምለውን ፈጣሪ ይወቀው በማለትም ነው በርካቶችም የገለጹ ያሉት። ምክንያቱም አብዛኞቹ እንሰማለን ግን አንፈርድም ነው ምክንያቱም ወጪ ወጥቶት ወጪ ደርሶበት ይሁን ለምን አስቦ ይሁን አይታወቅም። በቀሪዎቹ ደግሞ እየገለጹ ያሉት በኪሩቤል ዙሪያ ብዙ ለፍቷል ትምህርቱን አቁሞ አንድ ዓመት ሙሉ ከሱ ጋር ስንገላታ ነበር የሚሉትም ሀሳባቸውን ያነሱትም አልጠፉም። ለማንኛውም ቀጥለን ወጪውን በማስመልከት ታይላንድ የነበረውን ወጪ በማስመልከት አስተማሪዎችን ወጪ በማስመልከት እናትዮ በዚህ መልኩ ተናግረዋሉ ማለት ነው። የምስራች እናት ለሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው? በራሳቸው ነው። እኔን ጠይቃለሁ፣ አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው? ካንቺ ነው ወይስ ላንቺ አዝነው ነው ስል ጊዜ ሁሉን ነገር ወጪው በእኔ ነው፣ ሩም እንኳን ሲይዙ እኔነኝ የሚይዝላቸው የሚመገቡትን እኔነኝ የምከፍልላቸው ሁሉ ነገር በእኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይታቅ ነበረ ሁሉም ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰው እና እንደምታወቀው እንግዲህ የምስራችን ለማየትም ወደ ታይላንድ ለማስታመም የሄዱትን በማስመልከት ወጪያቸውን በማስመልከትም ነው። እናትየው ይህ ሁላ ወጪ በሷ ነው የተደረገው፣ ይህ ሁላ ነገር በሷ ነው በማለትም ነው ሀሳባቸውን የሰሙትንም የገለጹት። የምስራች ሲጀመር በብዛትም ሕክምና ወደዛ ስታቀናም አጠቃላይ እንግዲህ የኢትዮጵያ አገልጋዮች ቅዱሳኖች ተሰብስቦ ነው እርዳታ ያደረጉላት። እንግዲህ እናትየው እንዴት በሷ የሚለው ነገር ስነሳ ከጀርባዋ የነበሩትም በማሰባሰብ ረገድም እነ አገልጋይ ወይም ዘማሪ ይሳቅ የተለያዩ አገልጋዮች ነበሩ። በህክምና ዙሪያ አጠቃላይ እንግዲህ ገንዘብ ተሰብስቦላት ነው እንግዲህ ከዚህ የሄደችው፣ ቅዱሳን ወንድሞቿ ከጎኗ እንደነበሩ ጭምርም ነው እንግዲህ ከዚህ ስተት በጣም ብዙ ውጣ ውረዶችን አሳልፋ ተስፋ ቆርጣ ልትሞት የደረሰችውን አጠቃላይ ወንድሞቿ ከጎኗ በመሆን ተሰብስቦላታል። እንግዲህ በዋናነት ያቀናችውን ወጪ በማስመልከት አብዛኞቹ ወደዛ እየሄዱበት በተለይ ወደዛ ሄዶ የሚበሉትን የሚጠጡትን ሁሉ እሷ ስትከፍል ነበር በማለትም ነው እናትየው የገለጹት ማለት ነው። በመቀጠልም የምስራች እናት የገለጹት ተደብቆ ይቀርጸኝ ነበረ የልጄ እጮኛ ክሩቤል፣ በማለትም ነው የገለጹት። እዛው ሆስፒታል በነበሩበት ጊዜ እንግዲህ ክፍል ውስጥ ካሜራ አድርጎ እኔን ይቀርጽ ተገለጸ የነበረ። ክፍሉን ለማጽዳት ስገባ ካሜራ ደቅኖብኝ ስቀርጸኝ ነበረ። በጣም ተሰማኝ። እኔን አታቀኝም ብሎ ነው ወይ አልተማረችም ብሎ ነው ወይ እንደዚህ የሚያደርገኝ በማለትም በጣም ተሰማኝና አለቀስኩኝ። በማለትም ነው እንግዲህ የገለጹት ምንድኖ፣ እሱን እንግዲህ በዛ ዙሪያም እጮኛዋ ክሩቤል የገለጸበት ካሜራ ያስቀመጠበትንም ምክንያት አምኗል። ለምን እንደሆነም ገልጸዋል። በእኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጠዳዳው እያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበረ እና ምንድን ነው ብዬ በጣም አልቀሽ የእሱን መኝታ ክፍል ላጸዳገ በነገሩ መነሻ ዙሪያም ነገሮቹን በትክክል ካሜራ እንዳስቀመጠም እንግዲህ በትክክል ገልጿል። የምስራች ፍቅረኛ ክሩቤል ማለት ነው። ካሜራ ያስቀመጠበትም ዋነኛው ምክንያት እቃ እየገዛው እየገባ ነው፣ ግን እየጠፋ ነው ያለነው ሶስታችን ታዲያ ከሶስታችን መካከል ማን ገብቶ ነው እሚወስደው በማለትም ነው ካሜራ ያስቀመጥኩት። ዋነኛው ምክንያት ደግሞ ካቦርድ ገዛው እዛ ከአቦርት ገዝቼ ለእኔ ሳይሆን ስቀር ምስር ለአባቴ ይሁን በማለቷ እኔም ምቼ እዛው ያስቀመጥኩት፣ ጠፋ። በሌላኛው ቀን ለምንድን ነው ታዲያ እቃው? ማን ነው የሚወስድብኝ? ሶስታችን ነን ያለ ነው እዚሁ። ማን ነው እቃውን የሚወስድብኝ በማለት ከዛም የተነሳ ነው ካሜራ ያስቀመጥኩት፣ በማለት ካሜራ ያስቀመጠበትን ዋነኛ ምክንያት እንዳመነ ጭምርም ነው የስልኩን ካሜራ እንዳስቀመጠ ና ከዛ የተነሳ ጭምርም ነው በመሀላቸው የተነሳ ዋነኛ እሳት አገባ በማለትም ነው እየገለጸው። ለፋዘር ይሆናል፣ በቃ ለአንተ ካልሆነ ክተባለው ብዬ ቁምሳጥን ውስጥ አስቀመጥ በሁለተኛው ቀን ጠፋ። ኦኬ፣ በሁለተኛው ቀን ሰፋ ያረመሰ በዚህ ጋር አስቀምጬው ነበር፣ የሶስታችን ያለ ነው፣ ማን ወስዷል? በዚህ ተጨቃጨቅን ከሷል። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሽ ስመጣም የሆነ ቦታ ደርሽም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበት ከዚህም የተነሳ በምስራች እናትና በክሩቢል መካከል ከፍተኛ ያለመግባባት ተነሳ። ከዛም የተነሳ ስጨቃጨቁ እሷ ሌላኛው ክፍል ሆና ስትሰማ እንደነበረች ጭምርም ነው። እጅግ የሚያሳስ ነው። ታዲያ እሳቸውም ወደ ኢትዮጵያ መለሳለሁ ተነስቼ እሄዳለሁ ስሉ እሱ አንገቱ ላይ ብላ እንደደቀነ ጭምርም እርሶ እዚህ ጥሎኝ ከሄዱ እኛን ጥሎ ከሄዱ እኔ ራሴ ነው ማጠፋው ከዚህ በኋላ እኔንም የእርሶ ልጅ አይደለሁም በማለትም ነው በጣም አንገት እግራቸው ስር ተደፍቶ የለመናቸው በማለትም ነው። ይህን የሰማችው የምስራች ደግሞ ራሷን ስታ ወድቃለች። ራሷን ስታ ወድቃለች፣ ብሎም እናትየው እንግዲህ ክሩቤል የተናገረው አለ። እናትየው ግን ራሷን ስታ ወድቃለች ነው ያሉት። እኔ እኮ እናትሽ ነኝ፣ ለምንድን ነው ካሜራ በኔ ላይ ስረን አላረኩትም ብለው እሷን ማልቀስ ማልቀስ ባለቀፈ ሰት በዛን ሰዓት ራሱ ሸንት ነቅላ ነበረ። እጅግ አሳዛኙ እንግዲህ በዛ ዙሪያ ነው ክሩቤል የገለጸው። ራሷን ስታ ሳትሆን ራሷን ተናዳ አንቃ ነው ራሷን ስታ የወደቀችው በማለትም ነው ሀሳቡንም የገለጸው። እናትዮ ራሷን ስታ ወድቃለች ብሎም እሷ ግን በንዴት እንዲህ እንዳደረገች ጭምርም ነው ክሩቤል እንግዲህ የገለጸው ማለት ነው። ይህን እንዳላ እንደ ልጅ ካላዩኝ ይኸው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ሄዳሉ ብዬ ቢላ እግራቸው ላይ ወድቄ ለምኝ ነው እንደዛ የሆነ ለምኝ ባኩትን ሰው ሰው ምናምን አሉ ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌን ትነቅላለች፣ ነቅላለች። ጨርቼ አረ ምንቱ አረ ወደቀች እላት፣ በቃ እሷም ደንግጣለች። ምናምን ነገር አምቡላንስ ጠራው አስተርጓሚያችን መጣ ምን ተፈጠረ እስኪል ድረስ ያለው እውነታ እንግዲህ ይህ ነው። አጠቃላይ እንግዲህ እጅግ አሳዛኝ ነው። የተፈጠረው ነገርን በማስመልከት ዘማሪት የምስራች ህመሟ ላይ ሌላ ህመም እጅግ ልብ የምነካ ለማስታመም ሂዶ እነሱ እንደዚህ አይነት ነገር ማድረጋቸው ጥሩ ነው ወይ የሚሉት ነገሮችም ነው ሀሳባቸውን አንዳንዶቹ እየገለጹ ያሉት። ምክንያቱም እናትዮም ቢሆኑ ክሩበልም ቢሆኑ ሁሉም ነገር በመቻቻል እንጂ ማለፍ እንደዚህ አይነት ነገር ውስጥ መግባት እንደማያስፈልግ ጭምርም እናትዮም እንደ እናት እሱም ደግሞ እንደ አማች ማክበር መከባበር እንደሚያስፈልግ ጭምርም ነው። እንደዚህ አይነት ጥቃቅን ነገሮች እንዴት እንደዚህ ይደረጋል? ለምን እንዴት ችላ ይላሉ? እሷ ታማሚ ነች፣ ለህክምና ነው ረችው የሷ ጉዳይ እንዴት ችላ ተብሎ ነው እንደዚህ በዚህ ደረጃ ሰው የሚደረሰው በጣም የሚያሳዝነው እንግዲህ መታ ህይወቷ ማለፉም እንግዲህ ካንሰሩ እንደ አዲስ በጣም ከዚህ በፊት እንግዲህ መሰራጨቱ የምታወስ ነው። የጨጓራ ቢሆንም ብትድንም፣ ግን ወደ ጀርባዋ ተስፋፍቶ እንደነበረ ጭምርም ከዛም የተነሳ ሳምባዋ መተንፈስ አቅቷት፣ አስቸጋሪ የመጨረሻ ሰዓታት እንደነበሩ ጭምርም ነው። ቤተሰቦቹ ሚዲያ ላይ ወጥቶ ይህን ነገር ይሄ ኖ ይሄ ኖ ከሚሉት በመነጋገር በመወያየት በጓዳ ቢጨርሱ የተሻለ ይሆናል በማለትም ነው በርካቶችም ሐሳባቸውን እየገለጹ እንደሚገኙ ጭምርም ይሄው መረጃዎች የሚያሳዩት የምስራች ቤተሰቦችን ለመርዳት የምትፈልጉት አካውንታቸውን ከመንፈሳዊ አገልጋዮች ወይም በቅርበት የሚያውቋት የምስራች ቀብር ማስፈጸም ዙሪያ የነበሩት አገልጋዮች አሉ። ከነሱ ወስዳችሁ መርዳት እንደምትችሉ ጭምርም ነው የወጡት መረጃዎች የሚያሳዩት። ነገሩን በቃ እሷም ትረፍበት። በጣም በሚያሳዝን ሁኔታ ስሟን ማንሳትም ጥሩ አይደለም። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። እንሰማለን፣ እኛም አንፈርድም፣ ግን ተገቢ አይደለም በሁለቱም መካከል የምነሳው ነገር በማለት አንዳንዶች ሀሳባቸውን እያንዘባረቁ ይገኛሉ። የዘማሪት የምስራች ሕክምናን በማስመልከት ምን አይነት አስቸጋሪ ጊዜያት ውስጥ እንደነበረች ጭምርም የወጡት መረጃዎችን በማስመልከትም ነው ከነዚህም ምን መማር እንዳለብን እንደነዚህ አይነት ክስተት መወያየት፣ መከባበር፣ መነጋገር እንደሚያስፈልግ ሰው ታሞ እንደዚህ አይነት ስህተት አገባ ውስጥ መግባት እንደማያስፈልግ ጭምርም ነው። ሁሉንም በትግስትና በፍቅር ማለፍ እንደሚያስፈልግ ጭምርም ነው። ባንጎክ በነበራት ቆይታ እንግዲህ እግዚአብሔር ታምር አድርጎላት ከመሬት መንቀጥቀጥ መዳና ቤተሰቦቿም ሁሉም መዳናቸውም የምታወስ ነው። ባለቤቷ እንግዲህ ፍቅረኛዋ ራሱንም ሪስክ ላይ ሰጥቶ እስከዛ ሄዶም ከእሷ እስከ ህልፈቷ ድረስ ደግሞ እዚህ መጥቶም ከጎኗ እንደነበረ ጭምርም ነው። በርካቶቹም ክሩቤልን እየገለጹ ያሉት እንግዲህ አጠቃላይ በመሀላቸው ያለ መግባባት ችግር ከተፈጠረ በመነጋገር በውስጥ መስመር ማውራት መወያየት እንጂ የሚሻለው ሚዲያ ላይ አምጥቶ የሰው መነጋገሪያ ያረፈችውን ታላቋን ዘማሪ ደግሞ እንደዚህ ስሟንም ማንሳቱ ጥሩ እንዳልሆነ ጭምርም ነው። እሷ በአባቷ ጎን ሰማይ ቤት እንደሆነ ጭምርም ነው በርካቶቹን በሰዓቱም አሁንም እየገለጹ ያሉት። ስለዚህ እሷ ትረፍበት፣ የምድር ሩጫ ጨርሳለች። ከዚህ በኋላ ስላረፈው ሰው አንስቶ እንደዚህ ነበር እንደዚህ አይነት ጉድ ነበረ በማለትም ከመወያየትና ከመተቻቸት ይልቅ አጠቃላይ ነገሮችን በእርጋታ ማየት አልፎም ደግሞም ሰዎቹም ቤተሰቦቿም ቢሆኑ እሱም ይሁን ችግር ካለ ለሚዲያ ወጥቶ ክርስቲያን ወንድሞቻቸው በጎናቸው ናቸው የሚቸግራቸው ነገር ካለም አጠቃላይ እንግዲህ ያን በማስመልከትም ወንድሞቻቸው የቅዱሳን እርዳታ የሚያስፈልጋቸው ከሆነ ከጎናቸው በመሆን እርዳታ እንደሚያደርጉ፣ ያው ሰው ለሰው መተጋገዝ ግድ ነውና ያን በማስመልከትም ነው። አጠቃላይ እንግዲህ ቤተሰቦቿን ሚሆን አጠቃላይ እንግዲህ ከቅዱሳን መረጃ ምንጮች ማግኘት ትችላላችሁ። እስካሁን ድረስ አብሬያችሁ የቆየሁት ሚኪነኝ ከሚኪታ ቦር እንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።